ባለ ስላሴ ጊዜ ነው የዘመቱት በምኒልክ ባቄ ምኒልክ አልተወለዱም እንዴ? የት ጋ ነው? ስድስት ባልበሳው ጋ እዛትን አስኮ አረ ይሄ የተባረከ ሰው ነው እንዴ? መልክሽ ምን አይነት ነው? ጠጉርሽ ምን አይነት ነው ሲል ጥላውግ መሆኑን አወቅኩት። ጣሊያን አንተ ያለ እንደ ቅጠል ያረግፋል። ለምን አይመክሩትም እርሶ ፉት ማለት የናልተውም? አለ ለፋቲ ጋር ለአቅመ ደካሞች የምታደርጉትን አድርጉ ጎበዝ። እማማ ዝናሽ እንግዲህ እንደሰማችሁ ነው። እኛም ምንድን ነው ያሰብነው፣ አንድ ዶሮ፣ አንድ ኪሎ በርበሬ፣ አምስት ኪሎ ሽንኩርት እንደዚሁም ደግሞ ዘይት አምስት ሌትር ለፋሲካ በዓል ለመስጠት ስላሰብን የምትችሉትን በማድረግ እንድትረዱ አደራ እንላችኋለን። በ0949465946 እየደወላችሁ ቫይበር፣ ዋትሳፕ፣ ቴሌግራም ላይ መልእክት እያስቀመጣችሁ መስጠት ትችላላችሁ ማለት ነው። እግዚአብሔር ብድራቱን ይክፈላችሁ። ከቻላችሁ ዶሮውንም ሽንኩርቱንም ዘይቱንም ለእጃቸው የሚሰጠውንም እሱ ሁሉንም ማምጠታችሁ መስጠት አብራችሁ መስጠት ትችላላችሁ። ደግሞ የጸሎት አሙስ ቀን ነው ለመስጠት ያሰብ ነው። እግዚአብሔር ብድራቱን ይክፈላችሁ። ለምታደርጉት እያንዳንዱ ነገር በሙሉ እግዚአብሔር ብድራቱን ይክፈላችሁ። አምና ካቻ አምናም ይህንን አድርገናል። አሁንም ደግሞ በየቤታቸው ተቆልፎባቸው ያሉ እናቶች አባቶች ስላሉ ለእነሱ አመት በዓል ደስ ብሏቸው እንዲውሉ እንደማማዝናች ደስ ብሏቸው እንዲውሉ እንድታደርጉ አደራ እንላለን። አደራ አደራ! ምኑን ነው አደራ? አደራ አደራ! ምኑን ነው አደራ? ለአቅመ ደካሞች የምታደርጉትን። አደራ አደራ! ለፋሲካ ጋ ለአቅመ ደካሞች የምታደርጉትን። አደራ አደራ! በጣም ነው የምናመሰግነው። አረቂ ጠጥቶ ጠጅ ጠጥቶ ወድቆ ተሸክመው ቤቱ ወሰዱት። ትናንትና መርፌ ሊወጋ ወዲያው ሽርሽር ይዤዎት ልሂድ። ሽርሽር ሽር ተናፈሱ በመኪና ያልወሰደኝም ሽርሽር በዚህ በጋሪው በጋሪው አስቀምጦ ይዞኝ ሴድ አኪሞቹ ጠጅና አረቄ ስትጠጣ ጠጁን ጠጁን ስትጠጣ በወደክበት አምስት መርስ ተወጋ አሉት አክምቤት ወዲያው ለንሸራሽሎት ብሎ በጋሪው ይዞ ይሄደ። አሁን አሁን አሁን አረቄውን አሁን። አሁን አሁን ኧረ አሁን አረቄውን ስጠጣ በታመምክበት አምስት መርፌ ተወጋ ክፈልና ብለው ተወጋ። ደግሞ ጠጁን በጠጣህበት አምስት መርፌ ተወጋ ክፈልና ብለው አስር መርፌ ተወግቶ ገባትናል። እኔንም ሊያናፍስ ይዞኝ ሄደው እዛው ሐኪም ቤት አብሮ ሊያ እና ፍሰኝ ይዞኝ ሄደው በጋሪው እዛው ሐኪም ቤት መርፌ ሊወጋ። ኧረ እሱ ጠጃ ይጠጣ ማውቀው ነው። ለምን አይመክሩትም እርሶ? ፉት ማለት የን አልተውም አለ። ፉት ማለ ተቀኝወቅ ነው። ደህና ዋሉ። እግዚአብሔር ይመስገን። እግዚአብሔር ይመስገን

ሰውዬ እርሙን ተናገር ትናገር እንደሆን። እማማዝናሽ በህልሜ የእርሶን ልብስ ሳጥብ አየሁኝ። ጥሩ ነው፣ አበሳዬን ሀሳቤን አጠብክልኝ። ጥሩ ነው፣ እድፌን እድፌን እድፌን ሀሳቤን አጠብክልኝ። ጥሩ ነው። እሺ ሌላስ፣ ሌላስ ሲያየኸው ሌላ ደግሞ ከዘካርያስ ጋር ጠጅ ቤት ስንደባደብን አየው። እዝጌር ጠጁን አረቄውን፣ እዝጌር አስትቶ ያስታርቃችሁ። አሜን አሜን። በል አሜን። እዝጌር ጠጁን አረቄ፣ እዝጌር ጠጁን አረቄውን አስትቶ ያስታርቃችሁ። የማማዝናሽ አዲስ ገጸ ባህሪ ፍቅር ክንፉ ይባላሉ። ዓይነ ስውር ነው። መሪውን ይዘቁች በነስቻ እዛ ወንበር እዛው። እንልፍ በሉ። ጆሮዬ አይችልም። ዓይነ ስውር ነኝንል እኔም ዓይነ ስውር ነኝ። እንልፍ በሉ ወደዛ። ደህና ኖት? እዚያ ይመስገን። ሁልጊዜ በቴሌቪዥን ድምፆትን ስሰማ ደስ ይለኛል።

ማነው የሚከፍተው? ልጅ፣ የኔ ልጅ፣ የኔ ልጅ ሌባ ነው፣ ሌባ፣ ሌባ። የኔ እንትን ቴሌቪዥን እየከፈተ በውን። እልም አይደለም፣ በውን ነው። አልክ አይደለም፣ አይደለም። ስለምወዶት እኮ ነው። እስቲ የዝናሽን ቪዲዮ ክፈትልኝ በል። ምን ነው ወይ ብለህ። እልም አይደለም፣ በውን። የርሶ ቴሌቪዥን እየከፈተ ያሳይ የኔ ልጅ አሉ። አሳየ እኮ አሳየ፣ ብየው ነው። ደህና ነዎት? አይነ ስውር ኖት? በምን አይነው? ፍታለው ትልብየኝ ድምጹ ነው የምሰማው፣ ድምጹ ነው የምሰማው፣ ድምጹ ነው የምሰማው። የያቀሱና የታወት ነው የሚናገረው። ሌላ የዘፈን የለም። እዚህ እኮ አይደለም፣ እቤት ቁጭ ብዬ በካሜራ እርሶ የተቀረጹትን በቴሌቪዥን እያየሁ ነው። ነው ምሎት በካሜራ የተቀረጹት ጥሩ ነው። ደህና ኖት? አዎ ደህና ነኝ፣ እግዚአብሔር ይመስገን። ውይ ውይ እንደት ዐይኔ አይቻየኝም እኔ ሁለት ዐይኔ ሐኪም ቤት ተኝቼ ሞራ ተገፈፈ። ሁለቱ ዐይኔ እንደ መነጽር አድርገዋለሁ። አሁን አለ ተቀምጧል፣ ተመንግስት እዛው ሐኪም ቤት ተመንግስት ታዞ ተሰቶኝ፣ ያው እዛው ተቀምጧል መነጽሩ። ውጭ ወደ ደይ ስወጣ አደርገዋለሁ። ቤተ ክርስቲያን ልቆርብ ስሄድ አደርገዋለሁ። ጎሽ ጎሽ ጎሽ። ወይ ጉድ ወይ ጉድ እንደው ያምራሉ ብዬ እንዳላደንቆት፣ እንዴት ነው መልኮት? እንዴት ነው? ቆንጆ ነው ቆንጆ፣ ቆንጆ ቁስ ዘካርያስን ነው መልካቸው። ምን መታይ ነው? ጥቁር ናቸው ወይ ጠይም? በሉት እስቲ ጠይቀዋለሁ። ዘካርያስን ጠይቁ። ሰር አይኔን ያወጣል ይሄ። አይኔን መፋቂያ ነው መፋቂያ እኮ አይኔ አይኔ ሁለቱም አይ አይ አይኔ ሁለቱ ማይ ሐኪም ቤት ተኝቼ ለምርመራ አራት የደም ተቀጥቶ ሰውነቴ ለምርመራ አራት የደም ተቀቶ ሰውነቴ ሐኪም ቤት ተኝቼ ሁለቱ አይኔም ሞራ ተገፈፈ። መነጥር ታዞ አለ። ታዛው በመንግስት እዛው ውስጥ ተቀምጧል። መነጥሩ መነጥሩ ዴይቶጣ በተስ ያለ ቆርብ ሲሄድ ነው ማደርገው እኔ ታከምኩት ጥቁር አንበሳ ነው። ጥቁር አንበሳ ያውቃሉ? አውቃለሁ እንዴ። አዲስ አበባ ነው እንደ ኖሩት? አዎ ጉልጋ ተወልጄ በተወለች አስር አመት ሊኮኝ አዲስ አበባ ነው ያደግኩት። ያለስላሴ ልጅ ነኝ። ዘካሪያስ ግን ያለኝ እማማዝናሽ ከቡልጋ ሃያ አመት ሲሞላቸው ከባላቸው ጋር መጡ። ጉልጋቶ፣ በተወለድኩ አስር አስተራ አመት ሊሆነኝ የመጣሁበት ምክንያት ስድስት ኪሎ አልበሳው ጋር፣ ስድስት ኪሎ አልበሳው ጋር ያውቃሉ? የት ነው ስድስት ኪሎ? እዚህ ስድስት ኪሎ አልበሳው፣ አልበሳው ያውቃሉ? የት ጋ ነው ስድስት ኪሎ አልበሳው ጋር? እዛ አንተ አስኮ፣ እዚህ ስድስት ኪሎ አስኮ ወደዛ ወይ ወይ ወይ አወኩት አወኩት ካሳንችስ ካሳንችስ ካሳንችስ አይደለም። ስድስት ኪሎ ይቅርብ ነው አንበሳው ዋንበሳ ያለበት ታዲያ አወኩት አወኩት ት ከመንግስቱ ጋር ከኃይለስላሴ ጋር አንበሳው አንድ ጋ ነው ፎቶ የተነሳው ተስታቸው ቤት ተሰርቶለት የብረት ቤት የእንጨት የእንጨት ቤት ሰባብረት ይወጣል። አንበሳው የብረት ቤት ተሰርቶለት ስድስት ኪሎ ነው ያለው። አሁንም አለ አንበሳው። አንበሳውንም አለዛ የገባው መንግስት ተቀባይ ነው። ኃይለ ሥላሴ ሞተዋል። እሳቸው ግዜያቸው ደርሶ ነው አርጅተው ነው የሞቱት። ይለ ጸጉሮትስ ረጅም ነው። እ ጸጉሮት ለምን ማወቅ ፈልጌ ነው ለምን

ማን ነው? በኃይለ ስላሴ አይደለም። በጦርነት ጊዜ ድሮ በጦርነት ጊዜ ለእናት ሀገሬ ብዬ ተዋግቼ፣ በማን ጊዜ ነው የዘመቱት? በኃይለ ስላሴ ጊዜ ነው የዘመቱት? በሚኒሊክ አ ባጤ ሚኒሊክ ባጤ ሚኒሊክ አልተወለዱም እንዴ? የኃይለ ስላሴ እንኳን እጅ ብዙ ነው። ሽ ሽ ሽ

እንደ ቅጠል ያረፋል። ማን እኔን? ጣሊያን እኮ ጣሊያን ፈረንጅ ነው እኮ። ቢሆነስ ቢሆነስ ምንድነው? እኔ ላይ አይደለም እዚህ መፎከር አይደለም። ቢሆንስ እልፍ በሉ። ራሴን አመመኝ። ለምርመራ አራት ደም የተቀዳው ሰውነቴ ራሴ ነው። ለአንተ ልንገርህ፣ ለአንተ ይሄ ልጆት ነው እንዴ? ልጆት ነው እረቱ። ለራሱ እርም ሊያስፈታ የመጣ ነው። ለሱ ልንገረው፣ እርሷ መስማት ካልፈለጉ ለሱ ልንገረው። እምን ያስፈታል፣ የመጣው ይሄዳል። ይገርመሃል፣ በጣሊያን ጊዜ አንድ ሶላቶ ገጠመኝ። ሲገጥመኝ እየሮጥኩ የሄድኩና ጎራደኝ ሳብ አለኩና ለፋቲ ጋ። ለአቅመ ደካሞች የምታደርጉትን አድርጉ ጎበዝ። ማማዝና እንግዲህ እንደሰማችሁ ነው። እኛም ምንድን ነው ያሰብነው አንድ ዶሮ፣ አንድ ኪሎ በርበሬ፣ አምስት ኪሎ ሽንኩርት እንደዚሁም ደግሞ ዘይት አምስት ሌትር ለፋሲካ በዓል ለመስጠት ስላሰብን የምትችሉትን በማድረግ እንድትረዱ አደራ እንላችኋለን። በ0949465946 እየደወላችሁ ቫይበር፣ ዋትሳፕ፣ ቴሌግራም ላይ መልእክት እያስቀመጣችሁ መስጠት ትችላላችሁ ማለት ነው። እግዚአብሔር ብድራቱን ይክፈላችሁ። ከቻላችሁ ዶሮውንም ሽንኩርቱንም ዘይቱንም ለእጃቸው የሚሰጠውንም እሱ ሁሉንም ማምጠታችሁ መስጠት አብራችሁ መስጠት ትችላላችሁ ደግሞ የጸሎታ ሙስ ቀን ነው ለመስጠት ያሰብ ነው እግዚአብሔር ብድራቱን ይክፈላችሁ ለምታደርጉት እያንዳንዱ ነገር በሙሉ እግዚአብሔር ብድራቱን ይክፈላችሁ አምናም ካቻምናም ይህንን አድርገናል አሁንም ደግሞ በየቤታቸው ተቆልፎባቸው ያሉ እናቶች አባቶች ስላሉ ለነሱ አመት በዓል ደስ ብሏቸው እንዲውሉ እንደማማዝናች ደስ ብሏቸው እንዲውሉ እንድታደርጉ አደራ እንላለን። አደራ አደራ፣ ምኑ ነው አደራ? አደራ አደራ፣ ምኑ ነው አደራ? ለአቅመ ደካሞች የምታደርጉትን አደራ፣ አደራ። ለፋሲካ ለአቅመ ደካሞች የምታደርጉትን አደራ፣ አደራ። በጣም ነው የምናመሰግነው። እዚህ ናቸው ወታደሮቹ። እዚህ ብር ካነስዎት ንገሩኝ። ምንድን ነው ይመጣሉ እንግዳ ነኝ። ልጫውት ብዬሽ መጣሁ። የመንግስት ወታደር ያዙ አውጣ። አሁን ይገርምሃል። የት አለ? ምንድን ነው? የት አለ? እንቺ ብለህ ያው ሰጠሁት አይደለ ያያል አይደለም አይ አለው ውስ አሁን ይገርምሃል። እንደው እንቺን ጨምርልሽ ወይ ብለህ ያልከው ለምን መልሰህ ወሰድከው? አሁን ድምጤን ሰብተው ይመጣሉ ወታደሮቹ ጎትተው መንግስት ጋር ይወጡታል። ያውኑ መንግስት በብረት ተባብሮ እድል አሁን ገር አይኔን ያዘና የቦታ ሌታ ነው፣ መንገድ ይገላል። አይኔን ያዘና እንደው አንዴ ልብ ሲያረገኝ ታውሬ ቀረው፣ ይገርማል። ኧረ ጎራው ኧረ ኧረ ኧረ፣ ሀምሳ ብር አይ አወጣም። የሀምሳ ብር ልማድ የለኝም። የሀምሳ ብር ልማድ የለኝም። እልም የሚያስፈታዩ እልም ሊያስፈታን የመጣው እልም መፍቻ መቶ ብር እሺ ቅድም ሁለት መቶ ብር ሰጠውት። ህልሜን ፍቱልኝ፣ መርቁኝ በመቶ ብሩ፣ መርቁኝ በመቶ ብሩ ደግሞ ህልም ፍቱልኝ። በህልሜ ሚዳቆ ሳባር ሳባር እየሰሙ ነው አገር የት ነው? ሚዳቆ እያባረኩኝ፣ ሙንጅፈታ ነው። አገር የት ነው? አገሬ አገር ሁ የተወለዱበት አገር ወረሞነወት ትግሪ ንወት ጉራጌ ነው። ጉራጌ ነኝ። የት አገር ጉራጌ? ሰባት ቤት ስልጤ ነው። ጉራጌ ነው ሶዶ ሚዳ ቋው አውሬ ነው። ሚዳቆ ሳባር ሳባር፣ እኔ ስከተል፣ እሷ ስትሮጥ፣ እኔ ስከተል፣ ስትሮጥ፣ እርሷ ቤት ገባች። እዚህ ሚዳ ቋው። አዎ እዚህ ገባች። አውሬ ነገረኛ ሊመጣብኝ ነው። አውሬ፣ አውሬ የበረሃ የደን አውሬ። ስታባሯት መታኔ ቤት ገባች። ነገረኛ ሊመጣብኝ ነው። ለእኔ በሉላ። የመንግስት ወታደር ጎትቶ ወስጣታል። እየመጡ ነው። ነገረኛ እንደ እንደዚህ እንደኔ እኔ ነገረኛ ነኝ እንዴ? በግ አምላክ እንዴ? እኔ ነገረኛ ነኝ? እኔ ከርሶ ጋር ልጫወት በመምጣት ነገረኛ ነኝ። እኔ ንግግር ወሬ አልወድም። እኔ ጠልወተኛ ነኝ። እልቤል ፍቱልኝ። ለሪትና ቀን ጠልወስ ነው በጠልወስ ነው ያለው። ምን እያሉ ነው የሚጸልዩት? ወሬ አልወድም። መዝገብን፣ ማርያምን፣ ሚካኤልን፣ ገብርኤልን እንደ አትምጡኝ። እንዴ? ምንድን ነው እንዴ

ያስፈቱ የቦታኒካ እልም እኔ በመንግስት ነው ያለሁት። ያልጋ ሁሉ የመንግስት ነው፣ የቤት ሁሉ ሰርቶ ያስቀመጠ መንግስት ነው። ዘካርያስ ራሳቸው ገዝቶ ነው አላለኝም እንዴ? እኔ ፈስም የለኝ እንኳን ገንዘብ ፈስም የለኝ። ሳይበሉም ሳይበሉም የሚተሳፈትም የለኝ እንኳን እኳዘካሪያስ ፍራሽ ይገዛሉ፣ ቴሌቪዥን ይገዙ፣ ቁጥን ይገዙወ ጀማየቴሌቪዥኑ የመንግስት ነው። ያጫውቶት ብሎ መንግስት ነው አምጥቶ ቤቱ ከቤቱ ጋራ ነው። ዘካሪያስ ነው መንግስት ጸባቂነት ለደካሞች ቀጠረው መንግስት ዘካሪያስን ነው። እኔን ብቻ ሳይሆን ብዙሃን ደካሞች ለመጠበቅ ደካሞቹን ለመጠበቅ መንግስት ነው የቀጠረው። ደሞዝ ከፍለዋል መንግስት። በቀደምነት እዛ ራቁትን ሆኖ ይጨፍራል። ምን እንደሆነ ፈጣሪ ወቀ። ምን እንደሆነ እንኳን ይጨፍር ሀገሩ ነው። በሀገሩ አባቱ ትግሪ ናቸው፣ እናቱ ወሎ ናት። የዘካራስ አባ የዘካራቸው አባቱ ትግሪ ናቸው። ትግሪ አባቱ እናቱ ወሎ ናት። ቆይ እስኪ ዘካሪያስን እጠይቀዋለሁ። እማማ ዝናሽ መልካቸው እንዴት ያለ ነው? ምን ለመሆን ነው መልኬን የምጠይቀው? ጸጉራቸውስ እንዴት ነው? ምን ለመሆን ነው ጸጉሬን መልሸነሱ የምጠይቀው? ምን ለመሆን ነው? በሉ ሌላ ጊዜ መጣለው፣ ጠይቆታለው። ቻው። በሉ ደህና ሁኑ። ደህና ሁኑ። በሩ በዚህ ነው አይተው ነው መቶ የገቡት? የዱ አይተው ነው መቶ? አይ እኔ አላውቅም።

ምንድን ነው የማዝንዳሽ? ሰውዬ መቶ በጣም የተባረኩ ሰው እኮ ናቸው። መልክሽን እና ጠጉርሽን ዘከረች ይንገረኛል። እሳቸው ይህንን የጠየቁበት ምክንያት ለምን መሰሉት? እንደ ባለትዳር እና የአራት ልጅ አባት እኮ ናቸው። ጠጉሬን ጠይቆ መቼም ጠይቆ ምን ሊያረገኝ ነው? ለማድነቅ ነው፣ ለማድነቅ ነው። ለምን መ የን መክ ቆንጅናን ጠይቆ ጠጉዬን ምን አይነት እንደሆነ የሚጠይቀው ምን ሊያደርገኝ ነው? ፎቶ ሊያነሳዎት ነው? ፎቶ ሊያነሳ ፈልጎ ነው። ገድ ይቀባ አልነሳም፣ ምን ችግር አለው? ፎቶ አልነሳም፣ ምን ችግር አለው? ፎቶ ጥላ ወጊ ነው የመጣው ሰውዬ፣ ጥላ ወጊ ነው። አረ ይሄ የተባረከ ሰው ነው እንዴ! መልክሽ ምን አይነት ነው ጉሮሽ ምን አይነት ነው ሲል ጥላውግ መሆኑን አወቅኩት። አሀ እንደዛ ነው የሚታወቀው ማለት ነው። እኔ እኔንም እኮ ጠይቆኝ ነበር፣ ግን እንኳንም ግን ነገርኩት። ደግሞ አይ ጥላውግ ነው። ለነገሩ አሳስቼ ነው ነገርኩት ጸጉራቸው ሽምብራ ነው አልኳቸው አልኩት። ጸጉራቸው ሽምብራ ነው አልኩት። መልካቸው ደግሞ መልካቸው ደግሞ በጣም በጣም በጣም በጣም በጣም በጣም በጣም እንደ በቃ በጣም በጣም ቀይ ናቸው አልኩት። አውቄ ቀይ በጣም ቀይ ናቸው አልኩት። አውቄ ሽምብራቸው ጠጉራቸው ሽምብራ ነው አው ሽምብራ ጠጉር ናቸው። ፊታቸው ቀይ ነው አው ፀይም ናቸው አላልኩትም። አውቄ ቀይ ናቸው አው ቀይ ናቸው። ጠጉሩ ሽምብራ ነው አልኩት። አው እሺ። እጃቸው ደግሞ ገብስማ ነው አልኩት። አውቄ እኮ ነው ገብስማ ማለት ነው አውቄ ነዋ። ሳጭበረብር ነዋ። የግራ እጃቸው ገብስማ ነው፣ የቀኝ እጃቸው ደግሞ የሆነ እንደ ጥቁር እንደ ጥቁር ነገር ነው አልኩት። ምኑ ይሄኛው እጆት፣ ይሄኛው እጆት ሌላ፣ ይሄኛው እጆት ሌላ፣ ፊቶት ሌላ፣ ጸጉሮት ሌላ ስለው ዝብርቅርቅርቅርቅ አለበት። ምንም ውል አልያዘም። አውቄ ነው። እኔ እኮ ውስጤ ተሰምቶኛል ጥላወጊ እንደሆነ የሆነ ጦርም ነገር ይዟል የሚወጋበት ነው መሰለኝ። ጥላወጊ ነው፣ ሰውዬ ጥላወጊ ነው ወይ እስማ። እኔ እሪ የመንግስት ያለ ሀገር ያለ ብዬ እሪ ያልኩት ደግሞ ፖለቲካ ስጠይቃቸው እምቢ አሉኝ አለ። ቦታ ሌካ እጅል ወታደሮቹ ደርቹ መተው ጎትተው መንግስት ጋር የመንግስት ቦታ ሌካ አይወድም። ለፋት ለፋት ጋር ለአቅመ ደካሞች የምታደርጉትን አድርጉ ጎበዝ። እማማዝና እንግዲህ እንደሰማችሁ ነው። እኛም ምንድን ነው ያሰብነው አንድ ዶሮ አንድ ኪሎ በርበሬ አምስት ኪሎ ሽንኩርት እንደዚሁም ደግሞ ዘይት አምስት ሌትር ለፋሲካ በዓል ለመስጠት ስላሰብን የምትችሉትን በማድረግ እንድትረዱ አደራ እንላችኋለን። በ0949465946 እየደወላችሁ ቫይበር፣ ዋትሳፕ፣ ቴሌግራም ላይ መልእክት እያስቀመጣችሁ መስጠት ትችላላችሁ ማለት ነው። እግዚአብሔር ብድራቱን ይክፈላችሁ። ከቻላችሁ ዶሮውንም ሽንኩርቱንም ዘይቱንም ለእጃቸው የሚሰጠውንም እሱ ሁሉንም ማምጠታችሁ መስጠት አብራችሁ መስጠት ትችላላችሁ። ደግሞ የጸሎት አሙስ ነው ለመስጠት ያሰብ ነው። እግዚአብሔር ብድራቱን ይክፈላችሁ። ለምታደርጉት እያንዳንዱ ነገር በሙሉ እግዚአብሔር ብድራቱን ይክፈላችሁ። አምና ካቻ አምናም ይህንን አድርገናል። አሁንም ደግሞ በየቤታቸው ተቆልፎባቸው ያሉ እናቶች አባቶች ስላሉ ለነሱ አመት ባ ደስ ብሏቸው እንዲውሉ እንደማማዝናች ደስ ብሏቸው እንዲውሉ እንድታደርጉ አደራ አደራ አደራ ምኑን ነው አደራ? አደራ አደራ ምኑን ነው አደራ? ለአቅመ ደካሞች የምታደርጉትን አደራ አደራ። ለፋሲካ ለአቅመ ደካሞች የምታደርጉትን አደራ አደራ። በጣም ነው የምናመሰግነው።